በአብ ወወልድ መንፈስ ቅዱስ አህዱ አምላክ አሜን። ብሩካን የእግዚአብሔር ልጆች ትውድዳችሁ በጌታችን በኢየሱስ ክርስቶስ ሰማያዊ በሆነው ስፍራ የተባረካችሁ ብዙ ጸጋ፣ ብዙ በጎነት፣ ብዙ ምህረት የተሰጣችሁ እግዚአብሔር ልጆች ከሰማያት የወረደ ክነታችን ክሜታችን የተወለደ ቤዛ መድኃኒት ለመሆን መስቀል ላይ ሲሰቀል የተከፈለለት ህዝብ የሆናችሁ ሁላችሁ ሰላም ለእናንተ ይሆን እንዲቆያችሁ ሁሉን የሚችል አምላክ ቱን ምስጋና ይገባዋል። ኢየሩሳሌም ለገና በዓል ልዩ ፕሮግራም አድርገን አዘጋጅተናል። ይቀራ ነው ኢየሩሳሌም ከተባለ ድርጅታችን ጋር አብረ እንድንጓዝ ለአስር ቀን እንጋብዛለን። እናቶቻችሁን አባቶቻችሁን፣ ትልልቅ ቤተሰቦቻችሁን እናንተም በተለይ ውጭ ሀገር ያላችሁት መሄድ ለእናንተ ጊዜ ካገኛችሁ ቀላል ስለሆነ ሄደን ጎቢተን ብንመጣ ጌታን ሀገር ጌታ የረገጠበትን ስም ብንመጣ ምን ይመስላችኋል? እስኪ ያስቡበት።

ያመለጠው የይሁዳ ቤት ቅሬታ ስር ወደ ታች ይሰዳል፣ ወደ ላይም ያፈራል የሚለውን ቃል ይዘን ነው የምንማረው። እግዚአብሔር ልጆች በተለያየ ዘመን ምርኮ የነበራቸው የይሁዳና የእስራኤል ቤተሰቦች እግዚአብሔር በአንዳንድ ጉዳይ ሲያጠፉ፣ ሲበድሉ በተለይ ደግሞ አማልክትን ፈልገው ሲሄዱ ከሱ ውጭ ሌላ ትዳር ሲጀምሩ ለጠላቶቻቸው ለአሕዛብ እጅ አሳልፎ ሰጣቸው ነበር። በኋላ ደግሞ እንደገና ከምርኮ ደግሞ ይመለሱ ነበር እና የይሁዳ ልጆች ከምርኮ ከመጡ በኋላ ስር ሰደው ወደ ላይ እንደሚያፈሩ የተነገረ ትንቢት ነው። እነዚህ ሰዎች ግን የመጡት አምልጠው ነው። ምርኮ ማለት ባርነት ማለት ነው። ሀገር ትወረራለች፣ ከተማይቱ ትቃጠላለች። በእኛ ምሳሌ አዲስ አበባ ተወራ ተቃጥላ እንደማለት ነው። ህዝቡ ፈልሶ ወደ ሱዳን ወደ ግብፅ እንደሄደ ማለት ነው። እንደዛ ነው የሚሆነው። ከተማ ትነዳለች፣ ህዝቡ ሴቶችም፣ ወንዶችም፣ ህጻናቶችም አንድ ላይ ሆነው ተዘርፈው ይሄዳሉ። ሴቶቹን ቆንጆ ቆንጆቹ ሚስት ያደርጋሉ፣ ሌሎቹን ባህር ያደረጋሉ። ልጆቻቸውን ባህር ያደርጓቸዋል። ጀግኖቻቸውን ግማሹን ይገላሉ፣ ግማሹን ደግሞ ሌላ የባርነት ስራ ይሰጧቸዋል። እንደዚህ አይነት ምርኮ ማለት ይሄ ማለት ነው። ሀገርን ርስትን ትተን መሄድ ማለት ነው። በዚህ ሁኔታ ውስጥ ያለች ይሁዳ አምልጣ ትመጣለች። ይችላል። እውነት ለመናገር አሁን ዛሬ እኛ ዘመናዊ በሆነ ዓለም ነው ያለነው። ማንም ማንንም ሀገር አይማረክም። እኛ ደግሞ ኢትዮጵያውያን ቅኝ ተገሰን አናውቅም። ግን ሌላ ግን ምርኮ ግን ነበረን። ሌላ ምርኮ ነበረን። መንፈሳችንን የያዘ ምርኮ ነበረ። ሳንጠጣ ያልነጋ ያልመሸልን በጣም ብዙ ወጣ ወንዶች ነበር። ጫት ሳይቅሙ አይኖቻቸው የማይከፈቱ ብዙ ኦርቶዶክሳዊ ወጣቶች አሁን የተፈወሱ አሉ። ከቀን ቀን ሰው እየቀያየሩ አልጋ ላይ የሚተኙ በጣም ብዙ ሰው ወጣቶች አሉ። ትዳራቸውን ትተው የሚማግጡ ሰዎች አሉ። የሰው ገንዘብ በመብላት ፕሮፌሽናል ሌቦች ሆኑ ሰዎች አሉ። ሰውን በማታለል ምን ልበላችሁ፣ በተለያዩ አይነት ምርኮ ተይዘው ያሉ ብዙ ሰዎች አሁንም አሉ። ትናንትም ነበሩ። ገሚሶቹ አመለጡ። ወንጌል አስመለጣቸው። ኢየሱስ ክርስቶስን ማወቅ አስመለጣቸው። ይሁዳ እግዚአብሔርን አውቃና መልጣ የመጣቸው ከዛኛው አምላኳ ከተፋታ ሁለተኛውን አምላኳን አገባች። አስመለጣት እግዚአብሔር። ልጆች ብዙዎቻችን የመጣን አምልጠን ነው። ብዙዎቻችን ቁጭ ብለን ብናወራው ትናንትና በዓለም እያለን ምን አይነት ሰዎች እንደሆነ እናውቃለን። እንዴት ተይዘን ታስረን እንደነበር እናውቃለን። መርካቶ የሚሰራ አንድ የአጋፕ ቤተሰብ አለኝና ምን አለኝ አንድ ቀን ትልቁ በሽታዬ በሆንጌ ቁርቆልኛለን እሱም ኢጎ ነዋል። ኢጎ በቃ የእኔ በሽታ ተገላመጥኩ ብዬ ልጆች ላይ ቀበቶ ፈታለሁ ስቀተቅጣቸው አመሻለሁ። ግን ልጆች አልገላመጡኝም። እንዱ ክብር የተነካስል ሚስቴን ከቤት ውጭ ላለዋል በስራ ቦታ ጥልነኛል በየቀኑ ብዬን የሚያጣላኝ ኢጎይ ነዋል። ወንጌል ኢጎይን መቶጣ አለው ተፈወስኩኛል። ዛሬ የእኔ ቢጠው ቢሰድበኝ፣ ከፍ ያለው ቢሰድበኝ አይሞቀኝም አይበርደኝም። ወንጌል ፈወሰኝ። አምልጦ የወጣ አምልጦ የወጣች ወደ ቀሬታ ስሯን ትሰዳለች፣ በተለይም ታድጋለች። የጌታችን የእስቶስ መንፈስ የነካቸው ሰዎች ከዓለም አምልጦ ይወጣሉ። ምንም አትመቻቸው ዓለም። ምንም ምንም ምንም አትመቻቸው ዓለም። ውድ ብላ የምታቀርበው ነገር አይመቻቸው። ለምሳሌ በጣም ውድ የሚባለው መጠጥ ነው ለወንዶች ለሴቶች ደግሞ ሽቶ ነው። ምንም የማይመስላቸው ይህን አይተው አሉ። ጌታ መንፈሳቸውን የገዛላቸው ኢየሱስ ክርስቶስ ጌታ የሆነላቸው ሰዎች አሉ። ኑሮ ጌታ የሆነባቸው፣ ልማድ ጌታ የሆንባቸው፣ መወዳደሪያው፣ መጠጡ፣ ሽቶ ቅባቱ፣ ምኑ ጨርቁ ዋጋ የሆነላቸው ሰዎች ደግሞ አሉ። ለነሱ ይህን ትምህርት መስማት ቀላል አይደለም። የይሁዳ ቅሬታ ስታመልጥ ነጻ ትወጣለች፣ ታድጋለች። የወላሹ ልክ ለምርሻ ላይ እንደ መዘራት ነው። ፍሬውን ስዘሩት ስትበትኑት መጀመሪያ ስሩን ይሰዳል፣ ቀጥሎም ቀንበጡን ያወጣል። የእግዚአብሔር ልጆች ጌታ ሲያገኛቸው እግዚአብሔር ሲያገኛቸው ከባርነት ይወጣሉ። አገኘን ብላችሁ ጸልዩ። አንዳንዴ ከባባድ ከባባድ ጉዳይ ይዟችሁ ያላችሁ ብዙ ሰዎች ትኖራላችሁ። ያላሸነፋችሁት ብርቱ ጠላት ደጃችሁ፣ ለዛሬ ያለ ተስፋ እንዳቆርጡ። ምትቅሙ፣ ምታጨሱም፣ ምጠጡ፣ ምትሰክሩም፣ እዛም ዛ ምትሉም ዝምብላችሁ ወንጌል ስሙ። ቀን አለው። ትሰበራላችሁ። አንድ ቀን ይለውጣችኋል። ውሃውን ወደ ወይን ጠጅ ቀየረ። ጌታ እናንተንም ወደ ወይን ጠጅ ቀየራቸዋል፣ ጣፋጭ አደረጋቸዋል። መናኛው ሰውዬ ጣፋጭ ይሆናል። መናኛ የሷ ሴት ጣፋጭ ትሆናለች። ይህ የማይካዳ ሀቅ ነው። ከትናንትና ዘመን ጀምሮ ሲሆን ነበረ። እግዚአብሔር ልጆች ተስፋ እንዳቆርጡ የይሁዳ ቅሬታ ሲያመልጥ ይሰዳል። ስር መስደድ እግዚአብሔርን በደንብ የማወቅ ነው ሲያስመልጥ እግዚአብሔርን በፍቅር ነው የምናውቀው። እግዚአብሔርን በእውቀት ማወቅና በልብ ማወቅ በፍቅር ማወቅ ይለያያል። እግዚአብሔርን በፍቅር ማወቅ ይስጣችሁ። እግዚአብሔር ልባችሁ በፍቅሩ ማወቅ ይሙላ። ውስጣችሁ ስሜት ያለው ሁኑ። ስለ እግዚአብሔር እያወቁ ለእግዚአብሔር ስሜት የሌላችሁ ብዙ ሰዎች አሉ። በስነ መለኮት ትምህርት ቤት ስለ እግዚአብሔር እያስተማሩት እሺም እግዚአብሔር ፍቅር ጫር ያላለችባቸው ሰዎች አሉ። እግዚአብሔር ልጆች አያችሁ፣ ስር የተባለው እሱን ማወቅ ነው። እግዚአብሔር ማወቅ ህይወት ነው ይላል ሐዋርያ ጳውሎስ። ስር መስደድ እኮ በህይወት የመኖር ምልክት ነው። ያ የተዘራው ዘር ተስፋ አለው ማለት ነው። የተስፋ ምልክት ነው። ከእግዚአብሔር ጋር የመገናኘት ምልክት ነው። የህብረት ምልክት ነው። ከግንዱ ጋር የመጣበቅ ምልክት ነው። ያ ከዛ ወደላይ ላይ ማደግ አለ። ወደ ላይ አንዳንዱ ሰው ወደፊት ነው፣ ወደ ጎን ነው። ብዙ መኪናች፣ ብዙ ቤቶች፣ ብዙ ስራዎች፣ ብዙ ምናምን። ወደ ላይ ትንሽም ከፍ ያላለ ሰው አለ። ሁለቱንም የሚያርጉ ደውም አሉ። ወደ ላይም ወደ ጎንም፣ እግዚአብሔር ልጆች የይሁዳ ቅሬታ ወደታችም ወደ ላይም ነው ያደገች። ከባርነት ሲወጣ ሰው ማደግ ይጀምራል። አለም እንዴት ነው ተበሽታችኋለች? ደልቷችኋል? ህሊናችሁ ሰላም ነው? ምን ይሰማችኋል? ካልተመቻችሁ ደግሞ እንዴት ነው ያላችሁት? ዝም ብሎ መሀል ሜዳ ላይ መጫወት አይሰራም። እልም ብሎ መምጣት ያስፈልጋል ወደ እግዚአብሔር። እግዚአብሔር ልጆች፣ የይሁዳ ቅሬታ፣ የይሁዳ ትውልድ ማምለጥ አለበት፣ አምልጦ መውጣት አለበት፣ ከዛ መዘራት አለበት ስር መስደት አለበት። በእግዚአብሔር ፍቅር በሃይማኖት መታነጽ አለበት። እግዚአብሔር ልጆች ከዛ ወደ ላይ ማደግ አለበት። በቅዱስና የህረን በማወቅ በየዋህነት በማስተዋል በፍቅር ለሰው በመኖር የመኖር ትርጉምን አሟልቶ መኖር ማለት ነው። ማደግ ወደ ላይ ወደ ላይ ማደግ ምልክቱ ከላይ በመጣ በረከት የመነካት የመጎብኘት ምልክት ነው። እግዚአብሔር ልጆች እንዲህ አይነት በረከት ይስጣችሁ። ስራችሁ መሬት ይስደድ፣ ቅርንጫፋችሁ ምድረን ይሙላል። የእግዚአብሔር መንፈስ ያለም ልማችሁ እግዚአብሔር ልጆች የልብ ክርስቲያን ያደርጋችሁ፣ የልብ ሰው ያደርጋችሁ። የእግዚአብሔር ቸርነት የነታችን ቤታችን ረድኤት በረከት ይሙላት፣ ጥበቃ አብሮን ይሁን። የእስራኤልን ጉዞ ማሳሰቢያ አትርሱ። ቀሲስ አሸናፊ ገማርያም ነኝ። ሰላም።